የዛሬ ደግሞ ጽናት ድራማ ይለያል ማለት ነው። ቤት እንግዲህ በውሸት ሊታታልሎ ነበረ። ክራይ ግን አልተቀበላት ማለት ነው የእሷን ጥያቄ የእሷን ጥያቄ። ውጭ ሀገር እወስዳለሁ፣ ተያይዘን ወደ ውጭ ሀገር እንሄድ፣ እዛው እንኑር፣ አጎቴ እዛ አመቻችልሻለሁ ብሎኛል ስለዚህ እንጋባ የጋብቻ ወረቀት እንፈራራም እያለች ነው። ይሄ በጣም ላንተም ትልቅ እድል ነው እያለች ነው። እሱ ግን ምንም ደስተኛ አልሆነ ማለት ነው። ምክንያቱም ቤቲ ጋራ መኖርም ቢሆን ምንም ከእሷ አይፈልግም። የምፈልገው ነገር ቢኖር ከእሷ ተለያይቶ ጽናትን ማግባት ወይ ደግሞ ከጽናት ጋራ መኖር ነው የእሱ ፍላጎት፣ እንጂ ውጭ ሀገር ሄዶ መኖር አደለም እዚህም በፍቅር በሰላም ከሰሩ ብር ይገኛል፣ ግን እውነተኛ ፍቅር አይገኝም። የሚወዱትን ሰው ደግሞ ማጣት ከባድ ስለሆነ በአሁኑ ጊዜ ክራይ ከራሱ ጋር እያወራ ነው። አንደኛ በቅናትም እንትን ተጨናንቋል። ነሆምና ጽናት አንድ ላይ ካየው በጣም ይቆጣል ይበሳጫል ብዙ ነገር ያደርጋል ማለት ነው እና ይሄ ሁሉ ምንድነው የጽናት ፍቅር ነው በጣም እየባሰበት መጣ ሁሌ ስለ ጽናት ስለ ጽናት ያስባል ግን እሷም እንደዛ ስለ ክራይ ታስባለች በቃ ለምንድን ነው እኔ ቦታዬን ያላ ያላወኩት እኔ እኮ ሰራተኛ ነኝ እንዴት ከክራይ ፍቅር ያዘኝ እያለች እሷም በራሷ ትበሳጫለች ግን ዛሬ ደግሞ በሀይለኛ ጽናትና ቤቲ ተጣሉ ማለት ነው። በጣም ነው የተጣሉት። ግን ደግሞ ጽናት ዛሬ በጣም ነው ያስደሰተች። በፊት በቃ ቤቲ ስትሰድባትም ብዙ ነገር ስታደርጋትም ዝም ነበረ የምትለው እሺ ብላ ዝም ብላ ስራውን ትሰራ ነበረ። ዛሬ ግን በጣም ጠንካራ ሆነች። በቃ ልክ ልኳ ነው የነገረቻት ማለት ነው ለቤቲ በቃ እግዚአብሔር እኩል ነው የፈጠረን አንቺ ደግሞ ለብልጭልጭ ለምንድነው ብላ ብለሽ ለሀፍት ብለሽ ራስሽን ከፍ ከፍ አታድርጊ ብላ ብዙ ነገር ነው የተናገረችው። ጽናት መጀመሪያ ጊዜ ስትናገር ሰማወት ማለት ነው ቤትን ብዙ ነገር የማይጠበቅ ቃላቶች ነው የተናገረችው። ጽናት ግን ምንም አልመሰላትም። ልክ ልኳ ነው የነገረቻት ማለት ነውና ወረኛ ብላ ራሱ ስትሰድቦ እኔ ስራዬ ጋ ነኝ፣ ግን ደግሞ ከውጭ የመጣ ሰው ነው ወሬኛ የሚባለው ብላ ሁሉ ነው እየነገረ እየመለሰችላት ማለት ነው። እና ብቻ ጥሩ ነው እንደዚህ። ሰው ዝም ስል የበለጠ በቃ ሞኝ ይመስለዋል። እና ሞኝ አድለችን ስናት ለህይወታ ስትል ራሴን ለውጣለሁ፣ አባቴን አድናለሁ ብላ ዝቅ ስትል፣ ቤቴ ግን በጣም በቃ ብዙ ነገር እያደረገቻት ነው። ጽናትን በጣም እያሰቃየቻት ያለች ነው እና እንደዛ ነው። ክራይ ጋራ ከተጋቡ ደግሞ የእሷ ይብዳት ምን አቃለሁ እኔ እኔ ፈራውላት ለጽናት ራሱ ፈራውላት። የሆነ ነገር ታደርጋታለች ብዬ ነው የፈራውላት። ምክንያቱም እንደዚህ አንድ ላይ ሆኖ ሳታዩ እንደዚህ የሆነችው አንድ ላይ ሲሆኑ ሲጋቡ እኔ እንጃ ምን እንደሚፈጠር፣ አስቡ እስኪ። እና በዛሬ ቀን በጣም ነው እየተጣሉት። ክራይ ደግሞ ዛሬ በቃ በቀጥታ ሄዶ ጠየቃት። እሺ ካለችኝም እቢ ካለችኝም እቀበላለሁ፣ ግን ከነሆም ጋራ መገናኘታቸው እኔ አስጨንቆኛል ብሎ ጽናትን ሄዶ ጠየቅ ማለት ነው አንቺ የምር ከነሆም ጋር ግንኙነት የላችሁም ወይስ አላችሁ ብሎ ጠየቀ። ደጋግሞ ነው የጠየቃት። እሷ ደግሞ ከመካከላችን ምንም የለም፣ ማን ነው እንደዚህ? ማን ነው የነገረሽ? ማን ነው ብላ ስትጠይቀው፣ እኔ ነኝ። ሁሌ የምትደዋወሉ እናንተ ናችሁ፣ የምትገናኙ እናንተ ናቸው። ስለ አረብ ሀገር ጠበቅሽኝ፣ ይሄም ደግሞ እንዳዳብቅኝ ነው አለ አላት ማለት ነው። ምክንያቱም ይፈልጋት አላ ስለምፈልጋት እዚህ ቤት ከኖርች በቃ ይሄ ነገር ማድረግ የለብሽም ያው ግንኙነት የሚኖርች ከሆነ ማቆም አለብሽ ነው ያላት ጭራሹንም ማለት ነው ምክንያቱም ይፈልጋታላ ይፈልጋታል ከሷ ጋራ ነው መኖር የሚፈልገው ሰላም ያላት ሴት ጋራ እኮ ማንም ሰው ይፈልጋል መኖር አብሮ ማ አብሯት መኖር ሰላም እንደ ሰላም አለ እንዴ ሰላም እኮ ከምንም በላይ ከብርም በላይ ከወርቅም በላይ አንዳንድ ሰዎች ይገርመኛል፣ ወርቅ ይላሉ፣ ብር ላሉ፣ ቤት ላሉ፣ ምን ላሉ። ሰላም ካልሰጠ ያ ሰው ያ ቤት ምን ይሰራል? ሲኦል ነው የሚሆነው። እና ለዛ ነው ቤቲ ነሆም ክራይ ስጠይቃ ስጠይቀው እንዴት ነው ቤቲን አታጋባትም ወይ ብሎ ስጠይቀው ቤቲ ማግባት ማለት በጣም በነገር እየተሞላች ስለሆነች፣ ምን ነው በሰላም መኖር ፈልጋለሁ እኔ ከቤቲ ጋራ መኖር አልፈልግም። እኔ ከቤቲ ጋራ የምፈልገው ነገር ቢሆን መለያየት ነው። ስንቴ ነግሬያት አለው። እኔ የነገርኳት መታ እዚህ የምታድረው እሷ ናት፣ ነገር የምታነሳ ሰላሜን የምታነሳ እሷ ናት ብሏል። እንደዚህ አይነት ማዋረድም ከባድ ነው። ና እሷ ግን ሰውን እያዋረደች ዞሮ ዞሮ ውርደት እሷ ላይ የመጣ ነው። ወንድ ይሄን አይል ጣልቷት አልፈልግሽም እያላት እሷ ግን በቃ በደረቅ እየመጣች ጽናትን ማስደብ ከቻለች እኮ ከቻለች እሱ ክራይን እንትን ማለት ትችላለች። ግን ጽናት ላይ ነው የምትወጣ ክራይ ሌላ መልስ ስሰጣት እሷ ደግሞ ትመጣና፣ አንቺ ነሽ ከፍቅረኛ ከባሌ ውረጃ የምትላት እሷ ናት። እና አንድ ሰው ደግሞ ፍላጎት ካለ እሷ ከልክላ አትችልም። አሁን ክራይ ከጽናት ጋር አትገናኝ ብትል አይቻልማ። ልብ ልብ እኮ ነው፣ ዋና ወሳኙ ልብ ነው። ልቡ አካሉ መከልከል ትችላለች፣ ግን ልብ መከልከል አትችልም። ሰው ልጅ ያ ሰው ከወደደና ካፈቀረ በቃ አሳቡ ማቆም አይችልም። ሁሌ ስለ ያ ሰው ነው የሚያስበውና ቤቴ ዝም ብላ ነው የምትለፋ፣ እና መጨረሻዋ አያምርም። አንደኛ ሰውንም መክበር አለበት። ሰው እንዴት እንደ ማክበር እንዳለበት መልመድ አለባት እንጂ ይሄንን ጸባይ ይዛ ከማንም ሰው ጋራ መኖር አትችልም። እና ዋና ለሰው ልጅ ጸባይ ነው፣ ጸባይ ከሌለ ዋጋ የለም። ማንም ሰው ከቤት ጋራም ለመኖር አይመኝም። እና እንደዛ ነው። እነሆም ራሱ እኮ እነሆምም ከምራዊት ፍቅር የያዘው ይመስላል። አላይቅም። ብቻ ብዙ ጊዜ ይጠይቃታል፣ ስለሷ ይጠይቃታል ማለት ነው። ምራዊት በጣም ጥሩ ልጅ ናት። ደግሞ ጤንነቱ ደግሞ እግዚአብሔር ነው የሚማረው ስለሆነ ይምራታል አንድ ቀን። እና ምራዊት በጣም ጸባየኛ ናት። ጥሩ ሰው ናት። ልባም ሴት ናት። እንደገና ደግሞ ጽናትም እንደዛ ጽናትም ያገኘ ሰውም ታድሏል። ስራዋን ትሰራለች ሰውን ታከብራለች ለሰው ታዝናለች ጥሩ ልጅ ናት ውዶች ደህና ሁኑ